ሰላም፣ ሰላም፣ ሰላም! ውድ የቻናል ቤተሰቦች እንዴት ናቸው ልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን በሌላ ቪዲዮ ተገናኝተናል። ከዚህ በፊት አሳይቻችሁ ማለቀው እዚህ አካባቢ አንድ ወንዝ ዳርቻ አለ እዚህ ብሔራዊ አልኮል ና አረቄ ፋብሪካ አካባቢ ማለት ነው። በእርግጥ የጠየቃችሁኝም ነበራችሁ ከዚህ ከሴሚናሪየም አካባቢ ከሳር ቤት ጀምረ እስከ ሴሚናሪየም እንዲሁም ጀርመን አደባባይ ድረስ ብታሳየን ያላችሁኝ ነበራችሁ። ሰሞኑ እዚህ አካባቢ ያው ተመርቋል። እኔም በዛው በሄድኩበት እዚህ አካባቢ ወንዝ ዳርቻ አለና የተሰሩትን ዋናዎቹን ሙሉን አረ ለማሳያችሁ። በእርግጥ በተለይ እዚህ ሜካኒሳ ሴሚናሪያም ጀምሮ እስከ ጀርመን አደባባይ ድረስ ያሉትን አዳዲስ ነገሮች እንዲሁም ከዚህ ከወንዝ ዳርቻው ጋር የይዤ ነው ያቀረብኩላችሁ ዛሬ። እንግዲህ አሁን መነሻችን ይህ የምታየት ወንዝ የአቃቂ ወንዝ ዳር ነው። መገኘውም ሜካኒሳ ሴሚናሪያም ትንሽ አለፍ እንዳላችሁ ወደ ጀርመን አካባቢ ጋር ነው የሚገኘው ከብሔራዊ አልኮልና አረቄ ፋብሪካ አጠገብ ነው የሚያልፈው። እንግዲህ ይህ ወንዝ ዳርቻ መነሻችን፣ አሁን በግራ በኩል ወይም ደግሞ ወደ ለቡ ስትሄዱ ሜካኒሳ ሰሚናሪ ምን አልፋችሁ ተወሰነ እንደሄዳችሁ ነው የምታገኙት። አሁን በቀኝ በኩልም በግራ በኩልም አለ ሁለት እየተሰራ ያለ። እንግዲህ አሁን ፊትለፊት የምታዩት አስፋልቱ ይህ መኪኖች የሚያልፉበት ከሜካኒሳ ወደ ለቡ ምናምን ሄዱ ወይም ደግሞ ወደ ጀሞም ጋርመንት የሚሄዱ መኪኖች የሚያልፉበት ነው። ይሄ በግራ በኩል ደሞ ከተነሳውበት ያለው ያው አረቄ ፋብሪካው የሱ ጀርባው ላይ ነው። ወይም ደግሞ አብሪ ዋናው መስሪያ ቤታቸው በታች በኩል ፋብሪካቸው አለ እነሱ ጋር ነው የሚገኘው። እንግዲህ ወንዝ ዳርቻው እንደምታዩት አላለቀም፣ አልተጠናቀቀም። እኔም ከዚህ በፊት ወደዚህ መጥቼም ወራ ቀርቤ ያላችሁም አላቅም። እስኪ ዛሬ እግረ መንገዳችን እሱን እንየው በሚል ይሄንኛውንም ላሳያችሁ ነው የወደድኩት። ከዛ ቀጥለው ደሞ ሻገር ብለን የዚሁ አካል የሚቀጥላል እሱንም እናይና ቀጥሎ አዳዲስ ነገሮች ምን ያሉት በተለይ አሁን ሰሞኑ ከተመረቁት ውስጥ ልክ ኮመንት ላይ እንደጠየቃችሁኝ ከሳር ቤት እንኳን ባልጀምርም ከመካኒሳ ሰምናሪያም እስከ ጀርመን አደባባይ ድረስ ያሉት አዳዲስ ነገሮች ነው የቀረብኩላችሁ። በተለ በተለይ እንደዚህ የሚያማምሩ ፏፏቴዎች ምናምን የተሰሩ አሉ። እንደዚሁም የህፃናት መጫወቻዎች፣ ግሪን ኤሪያዎች፣ ጎጆ ቤት የሚመስሉ እንደዚህ መዝናኛ ያሉ ነገሮች አሉና እነሱን እንዳለ ነው አካትቼ ያቀረብኩላችሁ። ትላንትናም በእርግጥ ለቡ አካባቢ ድረስ ያለውን ከጋርመንት ወደ ለቡ ኤሪያ ድረስ ያለው አካባቢ ድረስ ያለውን አቅርብ የላቸው ነበረ። እሱም እንደወደዳችሁ ተስፋ አደርጋለኝ። ካላያችሁ ደግሞ እንድታዩት ጋብዛችኋለው። ዛሬ እንግዲህ መነሻችን እዚህ ዙሪያው ላይ ወንዙ ዳርቸው እንደምታዩት በዛኛው በተለይ ከተነሳውበት ጀርባ ላይ ጫካ ነው ያለው። ከጥጉ ነው ለመጀመር የሞከርኩት። ከዛ በኋላ ግን ሳየው የተወሰነ እነዚህ የሙዝ ዛፍ ነገሮችና የተወሰኑ ጫካዎች ናቸው ያሉት። ከዚህ ወደዚህ ወደ አስፋልቱ ዳር ነው ልማቱ እየተሰራ ያለውና ከዛም ቀጥሎ ሻገር ብለንም እየሰሩ ነው ያሉት። አልተጠናቀቀም በተለይ እንደዚህ ዳር ዳር ላይ ሳሮችና የሚተክሉ አይቻለሁኝ። ከዛ ውጭ ግን በተለይ በአንደኛው በኩል ደስ ይላል። እንደዚህ አምፖሎች ምናምን አርገውባቸው ኦልሞስት ወደ መጠናቀቅ እየደረሰ ያለ የሚመስል ነገሮች አሉትና እንግዲህ ይህንን ነው ላቀርብላቸው እንትን የወደድኩት። ከዛ ውጭ ግን ከዛ ወደዚህ ስንመጣ ያው እንግዲህ ብዙ ጊዜ ይሄኛው መንገድ በጣም የሚዘጋጋ ትንሽ አስቸጋሪ የነበረው መንገድ ነው። አሁን ላይ ግን በደንብ በፍሎም ጥሩ ነው። እንዳልኳችሁ ያኛው ትላንትና ቅዳሜ ነበረ የቀረጽኩት፣ ይሄኛው ግን እሁድ ነው። በእርግጥ የሰው ያናክል እንቅስቃሴ የተወሰነ የተገደበ ሊሆን ይችላል። ከዛ ውጭ ግን አካባቢ ላይ በጣም የሚያማምሩ በዚህ መዛም በተለይ ፓርኪንግ ኤሪያዎች እንደዚሁም ግሪን ኤሪያዎች የህፃናት መጫወቻ እነዚህም የፏፏቴዎች የመሳሰሉ የሚያማምሩ ነገሮች የተሰሩበት አለና፣ አንዳንዶቻችሁም ጠይቃችሁኝ ነበረ። እንግዲህ እነዚህን አዳዲሶችን ነው መርጬ ላቀርብላችሁ የፈለግኩት። ቀጥሎ ይህን ካየም በኋላ ተሻግረን ወደዛኛው ወደ ወንዝ ዳርቻው በዛኛው ክፍል ላይ ነው የምናየው። እነዚህን የወንዝ ፓርቱን ከጨረስም በኋላ ነው እነዚህ አዳዲሶቹ ያልኳችሁን ነገሮች ከዚኛው ቪዲዮ ወደ መጨረሻው አካባቢ ወይም ደግሞ ከወንዝ ዳርቻው ቀጥሎ ያቀረብኳቸው እነሱን ነው። እንግዲህ መገኛችን እንዳልኳችሁ ባጭሩ ከሜክሲኮ ስትመጡ ሳርቤት ሳርቤትን አልፋችሁ መካኒሳ ሰሚናሪየም፣ ከዛ አካባቢ ነው የተነሳ ነው። ከዛ ወደ ለቡ ሳንደርስ ወይም ደግሞ ወደ ጋርመንት በሚወስደው መንገድ እዛ አካባቢ ሳንደርስ፣ የዚህ የጀርመን አደባባይ አካባቢ እዛ አካባቢ ላይ ነው ያለ ነው። ለዛ አቅራቢያ ነው ያለ ነው። በእነዚህ መካከል ከመካኒሳ እስከ ጀርመን ባሉት የተሰሩ አዳዲስ ነገሮች ነው በአጭሩ ያቀረብኩላችሁ ማለት ነው። እናንተ እንግዲህ እስከተመቻችሁ ድረስ እንድታዩ ትጋብዛለኝ። መውጣት እንደሌለብኝ ያውቃለሁ፣ ነገር ግን ዲቴሉ ሰፈሩን ያን ያክል ማላቆ ከሆነ እዚህ ጋር ይሄ ነበረ እዚህ ጋር በፊት እንዲ ነበር እንዳልላችሁ ያኛውን አላውቀውም እና ስለዚህ እናንተ ምናልባት መታቆት ደግሞ አላችሁ። በእርግጠኝነት በተለይ እኛ ከውጣን የቆየን ስላለን ሙሉን ብትነግረን ያላችሁኝ አላችሁ እንግዲህ ለዛም ምናልባት ዲቴሉን ማቆ ሰፈር ሲሆን ይሄ እንዲነበረላቸው አለኝ። ለአሁኑ ግን ሌላቸው የምችለው በቃ እነዚህን ነው። ባጭሩ የተሰሩትን ፕሮጀክቶች ወይም ደግሞ አዳዲሶቹን ነገሮችን ነው ላሳያቸው የፈለግኩት። ስለዚህ በቃ ይሄን ከወንዝ ዳርቻውን ድልክ እንደጨረስን የምናየው ቀጥለን ወደ ጀርመን አካባቢ ጠጋ ብለን እዛም አካባቢ የተሰሩ ያሉ የተሰሩትን ወይም ደግሞ የተመረቁትን እነሱን ለይቼ የተወሰኑትን አዳዲሶችን ብቻ ነው የጨመርኳቸው። እስከተመቻችሁ ድረስ ዩት አዳዲስ ቤተሰቦች ደግሞ ካላችሁ ኦልሬዲ ትኖራላችሁ አላችሁም፣ እና ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ሀሳብ አስተያየታችሁን አስቀምጡልኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻዎ። መልካም ቀን